ዘመናዊ የሰብል መሰብሰቢያ ማሽኖችን ተጠቅመው ሰብላቸውን በመሰብሰባቸው የምርት ብክነትን ማስቀረት እንደቻሉ በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ተናገሩ። አርሶ አደሮች በጥራት ያመረቱትን ምርት ወደ ፋብሪካ በማቅረብ ተጠቃሚ መሆን መቻላቸውን የወረዳው ግብርና ጽህፈት ቤት አስታውቋል። መረጃው የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ነው። የኔነህ አለሙ ያቀርበዋል። የባሶ ሊበን ወረዳ በምስራቅ ጎጃም ዞን ከሚገኙ ትርፍ አምራች አካባቢዎች ተጠቃሽ ነው። በወረዳው ስንዴ፣ በቆሎ፣ ሰሊጥ፣ ቦሎቄና ሌሎች ሰብሎች በስፋት ይመረታሉ። አርሶአደሮች የግብርና ሜካናይዜሽንን በመጠቀም የምርት ብክነትን መቀነስ ችለዋል። በኮምባይነር መሰብሰብም ማጨድ ከፍተኛ ጥቅም አለው። አንደኛ እህሎች አይባትሉም፣ ሁለተኛ ጉልበት ይቆጥባል የአርሶ አደሩን ጉልበት ይቆጥባል። በትራክተር በኮምፓኒ የተሰበሰበ ሰብል ውጤታማ ነው። ሰብሉ ይሄ ማሽን በአንድ ቀን መጣ በአንድ ቀን አይዶ አዘጋጅቶለት ይሄዳል። ከምን ይከላከላል? ከዝናብ ከዳመና። ዛሬ አይዶ ቤቱ ዙ መዋል ማለት ቀላል ነገር አይደለም። አርሶአደሮቹ በክላስተር በማምረታቸው ከዚህ በፊት ያጋጥሟቸው የነበሩ የሰብል አመራረት ችግሮችን ማስቀርቶላቸዋል። ክላስተር ነው የሚዘራ። ምክንያቱም ደካማው ከጠንካራ ጠንካራው ከደካማ የልምድ ልውውጥ ያደርጋል። ገበሬው ሁሉም ገበሬ አንድ ወጥ እንዲሆን ያደርገዋል። በክላስተር መታረሱና መዘመሩ ሁለቱ ድንበረኛ አንድ ላይ ከዘሩ ከመደቃደቅ ከማንኛውም ነገር ከተባይ ከሁሉ ይከላከላል። የባሶ ሊበን ወረዳ ግብርና ጽህፈት ቤት ኃላፊና ና ተወካይ አስተዳዳሪ አቶ ስሜነህ አሞኘ አርሶ አደሩ የስንዴ ማጨጃ ማሽኖችን መጠቀሙ ጉልበትና ጊዜውን ቆጥቦለታል ብለዋል። በምርት መሰብሰብ ወቅት እስከ 20 ፐርሰንት ድረስ የምርት መባከን ይደርሳል። በዚህ በምሰበሰብበት ጊዜ ጥራቱን የጠበቀ ከአፈር ጋራ ምንም ንክክ የሌለው ከብክነት ነጻ የሆነ ምርት የምናገኝበት ስለሆነ ከውጭ ጋር የሚገናኝ ነገር አይደለም። አርሶአደሩ ያመረተውን ምርትም ለኢንዱስትሪዎች በማቅረብ ተጠቃሚ መሆን እንደቻለ አስገንዝበዋል። አርሶአደሩ ምርቱን በቀጥታ የሚያቀርበው እነዚህ ፋብሪካዎች ላይ ነው። ይህም ከመሆኑ ጋር ተገኙ፣ አንደኛ በነጋዴ ዝቅ ብሎ የሚገዘውን ዋጋ፣ በነጋዴ የሚደርስበትን እንግልት ይቀንስለታል። ሲደመርም በጊዜ በሚፈልገው ሰዓት ላይ አስቀድሞ ሸጦ በኋላ በሚሆን ሮ ገበያም ስለሚሸጥ የኩፖን ሲስተም ስለሚሰሩለት የተሻለ ገቢ ነው እያገኝበት ያለ ማለት ነው። አካባቢ የሚገኙ የዱቄት ፋብሪካዎች ያርሶ አደሩን ምርት ግብዓት መጠቀም መቻላቸው ግብርናውን ከኢንዱስትሪው ጋር ለማስተሳሰር ያስቻለ ስለመሆኑን